ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። መስከረም 24 ቀን 2018 ዓመተ ምህረት ላይ እንገኛለን። በእንግሊዝ ፕሪምየር ሊግ የሰባተኛ ሳምንት መርሃ ግብር ምሽት አንድ ሰዓት ተኩል ላይ ቼልሲ ከሊቨርፑል በስታንፎርድ ብሪጅ የሚያደርጉት ጨዋታ ይጠበቃል። ሊቨርፑል ወደ ለንደን አቅንቱ ቼልሲን የሚገጥምበት ጨዋታ በሳምንቱ ከሚጠበቁ ጨዋታዎች ትልቅ ግምት የሚሰጠው ነው። ሊቨርፑል በዚህ ውድድር ዓመት ለአምስት ተከታታይ የፕሪምየር ሊግ ጨዋታዎች ምንም ሽንፈት ማስተናገድ አልቻለም ነበር። ባሳለፍነው ሳምንት በስድስተኛው ሳምንት በክሪስታል ፓላስ ፓላስ ሁለት ለአንድ እስከተሸነፈበት ጊዜ ድረስ ፕሪሚየር ሊጉን በተከታታይ እያሸነፈ ነበር የመጣው በአንጻሩ ባለሜዳው ቼልሲ በዚህ ውድድር ሲዘን በባለፉት ሁለት ተከታታይ ፕሪሚየር ሊግ ጨዋታዎች በሜዳውም ከሜዳውም ውጭ ባደረጋቸው ጨዋታዎች ሽንፈት አስተናግዷል በባለፉት ስድስት የፕሪሚየር ሊግ ጨዋታዎች ማግኘት ከሚገባው አስራ ስምንት ነጥብ ማግኘት የቻለው ስምንት ነጥብ ብቻ ነው ሊቨርፑልና ቼልሲ በፕሪሚየር ሊጉ እርስ በርስ ባደረጓቸው አምስት ጨዋታዎች ሊቨርፑል ሁለቱን ሲያሸንፍ በሁለቱ አቻ ሲለያዩ አንዱን ደግሞ ቼልሲ ማሸነፍ ችሏል ማለት ነው የባለፉትን አምስት ውስጥ ግንኙነታቸውን ስንመለከት በሊቨርፑል በኩል በዛሬው ጨዋታ አሊሰን ቤከር ከአስተላለፍ ውጪ ሲሆን ሁጎ ኤኬቲኬ ና ፌዴሪኮ ኬዛም ለጨዋታው ስለመድረሳቸው የተረጋገጠ ነገር እንደሌለ ነው የተጠቆመው። በቼልሲ በኩል እንደ ኮል ፓልመር ቻሎባህ ና ሊያም ዴላፕ ያሉ ተጫዋቾች በጉዳት ና በቅጣት ከዚህ ተጠባቂ ጨዋታ ውጪ መሆናቸው ታውቋል። አሰልጣኝ አርንስሎት ከዛሬው ጨዋታ በፊት የሰጡትን ጋዜጣዊ መግለጫ ስንመለከት አሊሰን ቤከር ሊቨርፑል በቀጣይ ጊዜያት ላሉበት ጨዋታዎች ብቻም ሳይሆን ወደ ሀገሩ ብራዚልም አይጓዝም። ወደፊት የማገገሚያ ሂደቱን እንመለከታለን። ሁጎ ኢኬቲኬ ና ፌዴሪኮ ኬዛ ዛሬ ባለን ልምምድ ላይ ይሳተፋሉ። ከዛ በኋላ የሚሆነው ሁኔታ እናያለን ብለው ነበር። በትናንትና እለት በሰጡት ጋዜጣዊ መግለጫቸው የተናገሩት ምንጊዜም ሊቨርፑል ጨዋታ ከማድረጉ በፊት አንድ ቀን ወይ ደግሞ ሁለት ቀን ቀደም ብለው አሰልጣኝ ጋዜጣዊ መግለጫ እንደሚሰጡ ይታወቃል። ና ቶሎ የማገገም ሂደቱ ላይ ነው የሚወሰነው። ነገር ግን ከሀገራት ጨዋታዎች በኋላ ላለን ጨዋታ ዝግጁ ከሆነ እገረማለሁ ሲሉ ገልጿል። ስሎት ስለ ማማርዳ ሽቪል ስለዚህ ጆርጅ ግብ ጠባቂ ሲናገሩ ጆርጅ ማማርዳ ሽቪል ለዛሬው ጨዋታ ቋሚ እንደሚሆን ተናግሯል። አሊሰን ቤከር ከሌለ ደግሞ ሁለተኛው የቡድኑ ግብ ጠባቂ እሱ ስለሆነ እንደሚሰለፍ ምንም ጥርጥር የለውም። በዚህ ክረምት ጥሩ የቅድመ ውድድር ዝግጅት አልነበረውም፣ እኛም የጠበቅነው ይህን ነው። የአካል ብቃት እንቅስቃሴው ከጊዜ ወደ ጊዜ እየተሻሻለ ነው። አሁን ግን ከቡድን ጓደኞች ጋር የበለጠ መላመድ አለበት ብለዋል። ስሎት በቆሙ ኳሶች ላይ አስተያየታቸውን ሲሰጡ ከቆሙ ኳሶች በምንፈጥረው ደስተኛ ነኝ፣ ነገር ግን ከነሱ ጎሎችን እያስቆጠርን አይደለም ብለዋል። ባለፈውም በሃሚንግ ስፖርት ዝግጅታችን እንደገለጽኩት ሊቨርፑል ከሰላሳ በላይ ከመታቸው የማዕዘን ምቶች ጎል ማስቆጠር አልቻለም እና ይሄ ራሱ አንዱ ከቆሙ ኳሶች ላይ ጎል የማስቆጠር ችግር እንዳለበት ማሳያ ነው። አርነ ስሎት በኮናቴ ጉዳይ ላይም ሲናገሩ ያለፉትን ሁለት ጨዋታዎች ግልጽ የሆኑ ስህተቶችን ሲሰራ ነበር። እሱ ብቻ አይደለም ቡድኑም እንደ ቡድን ጥሩ አልነበረም ብለዋል። እኛም አልተጠቀምንበትም የሚል ነገር ገልጸው ስሎት ስለ ቡድኑ ወቅት አቋም አጠቃላይ እስከ መጨረሻዋ ሰከንድ ድረስ አሸንፎ ለመውጣት የሚፈልገው ቡድኔን አይቻለው። ከክሪስታል ፓላስ አንጻር፣ ከጋላታ ሳራይ አንጻር ብዙ ሁለተኛ ኳሶች አሸንፈናል። ውጤቱም ጠባብ ነበር። ትንሽ ጋፕ ነው። ተቃርበን ነበር። ለዛሬው ጨዋታ ግን ሙሉ ዝግጅት አድርገናል ሲሉ ገልጿል። የኢብራሂም ኮናቴ ጉዳይ ሲነሳ እንደ ዴቪድ ሆርኒስተን ያሉት እንደሚገልጹት ከሆነ ሊቨርፑል ያቀረበለትን አዲስ ኮንትራትም ውድቅ እንዳደረገ ሪፖርቶች የሚያመላክቱት እየተባለ ነው ንግግሮች እየተካሄዱና እየቀጠሉ እንደሆኑ ተነግሮኛል ግን እስካሁን ምንም ቅርብ አይደለም በሳምንት ሰባ ሺ ፓውንድ እንደሚከፈለው ተነግሮኛል የአሁኑ ከእጥፍ በላይ እንደሆነ ተገልጾለታል እሱ ግን አልወሰነም ነው ያለው እንግዲህ ዴቪድ ኦርንስታይን በቀጣይ ጊዜያት ደግሞ የምንመለከተው ነው የሚሆነው ሊቨርፑል እንደ ኢብራሂማ ኮናቴ ያሉትን የመሀል ተከላካዮቹን እንደዚሁም ደግሞ አሁን በጉዳት ጆቫኒ ሲሞኒ ኦልሞስት ከዚህ አመት የውድድር አመት ውጪ እንደሆነ ነው የሚገመተው ለረዥም ጊዜ በጉዳት ከሜዳ ስለሚርቅ ስለዚህ በጥሬቶቻችን ዝውውር መስኮት የና ማርክ ጌሂንም ጉዳይ በድጋሚ ተመልሶ የሚ በት ነው የሚሆነው። በእርግጥ ክሪስታል ፓላስ ይህንን የውድድር ዓመት ወሳኝ ተጫዋቹ አንበሉም ስለሆነ የጥር ተጫዋቾች የዝውውር መስኮት ላይ ሊያለቀው ይችላል ተብሎ ቢጠበቅም፣ በክረምት የተጫዋቾች የዝውውር መስኮት ግን አዲሱ ውል እስካልፈረመ ድረስ በነፃ ዝውውር ሊያጦ ስለሚችል ምናልባት ሊቨርፑል ይህንን እድል ሊሞክሮ ይችላል ተብሎ ነው የሚጠበቀው። በእንግሊዝ ፕሪሚየር ሊግ በሰባተኛው ሳምንት ዛሬ የሚደረጉ ጨዋታዎችን ከመመልከታችን በፊት በእንግሊዝ ፕሪሚየር ሊግ ሰባተኛ ሳምንት በትናንትናው ዕለት ምሽት የተደረገውን የመጀመሪያውን ጨዋታ ቪታሊቲ ስቴዲየም ቦርን ማውስ ከፉልሃም ጨዋታቸውን አድርገው ቦርን ማውስ ሶስት ለአንድ በሆነ ውጤት አሸንፏል። ፉልሃም እንግዲህ በተከታታይ ጊዜ ሲሸነፍ ነው ባሳለፍ ነው ሳምንት ወደ ቪላ ፓርክ አቅንቶ በአስቶን ቪላ ሶስት ለአንድ መሸነፉን እናስታውሳለን። ትናንትናም በተመሳሳይ በቦርን ማውስ ሶስት ለአንድ ተሸንፏል። የቦርን ማውስን ጎሎች አንቶኒዮ ሴሚኒዮ ሲያስቆጥር ሁለት ግቦችን እንደዚሁም ደግሞ ጀስቲን ክላይቨርት ቀሪውን አንድ ግብ አስቆጥሯል። በውድድር አመቱ አራተኛ ድሉን ያስመዘገበው ቦርንማዝ ማዝ በ14 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ዛሬ አርሰናል ክሪስታም ጋር እስከሚያደርግ ተደርጎ ጨዋታ ድረስም የሁለተኛ ደረጃውን በደረጃ ሰንጠረጁ ይዞ ይቀጥላል ማለት ነው። ሊቨርፑል በአስራአምስት ነጥብ ሲመራ፣ ቦርንማውዝ በ14 ነጥብ ሁለተኛ ሆነን፣ አርሰናል በአስራሶስት ነጥብ ሶስተኛ እንደዚሁም ደግሞ ክሪስታል ፓላስ በ በአስራ ሁለት ነጥብ አራተኛ ደረጃ ላይ ይገኛሉ። በዛሬው ጨዋታ ግን የደረጃ ሰንጠረዥ ለውጥ እንደሚኖር ይጠበቃል። የቅዳሜ የመጀመሪያ ጨዋታ በዛሬው እለት ሲደረግ ሊድስ ዩናይትድ ከቶትናም ከቀኑ ስምንት ሰዓት ተኩል ሲጫወት አርሰናል ከዌስትሀም እንደዚሁም ማንቸስተር ዩናይትድ ከሰንደርላንድ ምሽት አስራአንድ ሰዓት ጨዋታቸውን ያደርጋሉ። ተጠባቂው የ ቻምፒየንስ ሊቨርፑል ጨዋታ ምሽት አንድ ሰዓት ተኩል ይደረጋል። በነገ ዕለት የእንግሊዝ ፕሪሚየር ሊግ ሰባተኛው ሳምንት መርሃ ግብር ሲቀጥር አስቶንቪላ ከበርንሌ፣ ኤቨርተን ከክሪስታል ፓላስ፣ ኒውካስል ዩናይትድ ከኖቲንጋም ፎሬስት፣ ሆልቭስ ከብራይተን ኢንድ ኦፍ አልቢዮን ከቀኑ አስር ሰዓት ላይ ጨዋታቸውን ያደርጉና የሰባተኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ማብቂያ ይሆናል። በባርክሌስ ሴቶች ሱፐር ሊግም በሳምንቱ ትልልቅ ጨዋታዎች የሚከናወኑበት ነው። አምስተኛው ሳምንት በትናንትናው ዕለት ማንቸስተር ዩናይትድ እና ቼልሲ ጨዋታቸውን አንዳቸው በሆነ ውጤት ፈጽሟል። ይህን ጨዋታ የምንመለከተው ነው የሚሆነው። በዛሬው ዕለትም ማንቸስተር ሲቲ ካርሰናል ጋር ከቀኑ ስምንት ሰዓት ጨዋታውን ያደርጋል። ነገ ስምንት ሰዓት ላይም እንደዚሁ ቀሪ ጨዋታዎች ይከናወናሉ። ሌስተር ሲቲ ከኤቨርተን፣ ዌስትሃም ከአስቶንቪላ፣ ቶትናም ከብራይተን ኤንድ ሆቭ አልቢዮን እንደዚሁም ለመጀመሪያ ጊዜ ለማሸነፍ ሊቨርፑል ወደ ለንደን አቅንቶ ከሎከል ሲቲ ጋር የሚያደርገውም ጨዋታ ተጠባቂ ነው። ባለፉት ጊዜያት ተከታታይ ሽንፈቶችን ያስተናገደው ሊቨርፑል የመጀመሪያ ድሉን ለማስመዝገብ ይህንን ጨዋታ ያደርጋል ማለት ነው። በትናንትናው ዕለት የተደረገውን ከሳምንቱ ታላቅ ጨዋታ መካከል በባርክሌስ ሱፐር ሊግ በማንቸስተር ዩናይትድና በቼልሲ መካከል የተደረገውን ጨዋታ ስንመለከት ቼልሲ ጨዋታውን በዘጠነኛው ደቂቃ በኒዘርላንዳዊቷ አማካይ ዊኪ ካፕቴን አማካኝነት አንድ ለዜሮ መምራት ቻለ። በሀያኛው ደቂቃ ደግሞ ማንቸስተር ዩናይትድን አቻ ያደረገ ሲምቦል በ21 አመቷ ስዲናይት የተከላካይ መስመር ተሰላፊ አናሳ ደርበርግ ጎል የማርክ ስካነሩ ማንቸስተር ዩናይትድ በሜዳው በፈረንሳይቷ ሶኒያ ቦምፓስተር ከሚመራው ቼልሲ ጋር ጨዋታውን አንዳቻ በሆነ ውጤት ፈጸመ። በዛሬ እለት ደግሞ ከቀኑ 8 ሰዓት ላይ ማንቸስተር ሲቲ በሜዳው ሴንት ጆይስ ስታዲየም አርሰናልን ያስተናግዳል። ማንቸስተር ሲቲ አዲስ አሰልጣኝ ቀጥሯል። ጋሪስ ቴይለር ወደ ሊቨርፑል ሄዶ በአሰልጣኝነት ከተቀጠረ በኋላ አንድሬ ጂለርትዝን ይህንን ዴንማርክ 53 ዓመት ጎልማሳ ቀጥሯል ከሬኒሲንገር አርሰናል ጋር በዛሬው እለት የመጀመሪያ ጨዋታውን ያደርጋል ማለት ነው በድረ ጨዋታ ደግሞ ይህንን ጨዋታ በባርክሌ ሴቶች ሱፐር ሊግ የሳምንቱ አላቅ ጨዋታ ስለሆነ የምንመለከተው ነው የሚሆነው እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ የቼልሲ ና የሊቨርፑልንም ጨዋታ እንደዚሁ በድረ ጨዋታ እንመለከተዋለን መልካም ቅዳሜ ይሆንላችሁ ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች በተመረጡ እርሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሜ ዜቤ በማድረግ ስኬትን በተግባር እናረጋግጥ።